መጋቢ ሃይማኖት መምህር ተስፋይ ሚስጢሩን አጋለጡም። ጠዋት ከቅዳሴ በኋላ ሙሉ ወንጌል ኮንፈረንስ ስላለ ሂዱ ብሎ ቄሱ ማስታወቂያ የሚናገርበት ደረጃ ላይ ደርሰን ነበር ነው። አቡነ ገብርኤል ብቻ አይደሉም የካዱት። አቡነ በርናባስም ከባድ ምንፍቅናን አራምደዋል። እኔ በሊቃነ ጳጳሳት ደረጃ አወዛጋቢ ትምህርት እያስተማሩ ያሉ አባቶች አሉ። አቡነ ገብርኤል ብቻ አይደሉም። ንጹ አቡነ ባርናባስ ከዚህ በፊት ኢየሱስ አማላጅ ነው ብሎ አስተምረዋል። ፓስተር ጻድቁ ማርያም ጴንጤ ናት፣ ሐዋርያቱም ጴንጤ ናቸው አሉ። ለዚህ መልስ በሚመስል ሁኔታ ወንድማችን አኬ ዝምታውን ሰበረ። ሐዋርያት ጴንጤዎች ናቸው በሙሉ፣ የጌታችን እናት ጨምሮ ማለት ነው ጴንጤ ናቸው። ለምሳሌ ፓስተር ጻድቁ አብዶ ፕሬዚዳንቱ ማለት ነው፣ የካውንስሉ ምናምን። ብቻ ጻድቁ አብዶ እኔ በጌታ ምን ቢናገሩ ጥሩ ነው። ርእሰ ሊቃውንት አባታችን አባ ገብረ ኪዳን የእግዚአብሔር ከተማ ለምን ተባለች ይላሉ። የእግዚአብሔር ከተማ ማለት ምን ማለት ነው? በነገራችን ላይ አንድ እንደኔ ያለ ሰው ዝም ብሎ ደርሶ የእግዚአብሔር ከተማ አይባልም። ትንሽ ያላት እንቅልፍ የላት እንደሚባለው፣ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የመንፈስ ቅዱስ መቅደስ ናችሁ ይላል ብሎ ሊጠቅስ ነው። አንዱ ሩጦ እንደዚህ ነው የሚለው። ማርያም አስረኛ ዳኔን ሰጥተኛለች ያለው አወዛጋቢ ሰው እድንግን ማርያም አስረኛ ዳኔን የሰጠችኝ ዘጠነኛ ዳን ብሩስ ልጅ ነበረ ያዘው። ይህን ደግሞ ከልጅነት ጀምሮ እንዴት ዘጠነኛ ዳን ሆነ ብዬ። የተወዳችሁ ድቤ ሰዎቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃችንም በስፋት የምንመለከተ ጉዳይ አለ። አንዳንዱን እየተማርን እየሳቅን እንማርባችኋለን። አንዳንዱን ደግሞ በትኩረት መልስ እንሰጥባችኋለን። ሌላውን ደግሞ የምናጋለጠው ሚስጢር አለ። ይህ ሁሉ ሶስቱን ነገር በዛሬ ቪዲዮ ብቻ አቀርብላችኋለሁ። ታዲያ ከእናንተ የሚጠበቀው መረጃው ላይክ በማድረግ መቀበል ብቻ ነው። ላይክ ሼር በማድረግ ትብብራችሁን አሳዩ። ኦርቶዶክስ ያኑላችሁን ትብብራችሁን ጋርነታችሁ አይለየኝ እያልኩኝ በቀጥታ ወደ ትንታኔዎቹ አምራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው ወላሊተ ቃል እማምላክ አቅራ የተማት ሰአሊተ ምሕረት እመብዙኃን ቅድስት ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን ላይ ማዕረግና ክብራቸው ምስጋና ይድረሳቸው። የክርስቶስ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛ። ክርስቶስ ተንሥአ እሙታን በአብይ ሀይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የክርስቶስ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛ። ወደ ናኮራት ቤተሰቦች መረጃው ለመላው ዓለም እንዲዳረስ ላይክ በማድረግ ጀምሩልኝ እያልኩኝ የመጀመሪያውን ቪዲዮ ትንሽ ዘና ብለን እንመለስ። አንድ ሰው ሶስት ቀበቶ አድርጎ ቤልት የስላሴ ምሳሌ ነው አለ። ማርያም አስረኛ ዳን ሰጥታኛለች አለ። ለጠቅላይ ሚኒስትር አብይም የላኮ መልእክት አለ ሲንካተል ድንግል ማርያም አስረኛ ዳን እኔ የሰጠችኝ ዘጠነኛ ዳን ብሩስ ሊ ነበር የያዘው። ይህን ደግሞ ከልጅነት ጀምሮ እንዴት ዘጠነኛ ዳን ሆነ ብዬ ፊልሞቹን ብዙ ይከታተሉ ነበር እጅግ በጣም ፊልሞችን እከታተል ነበር። ብሩስሊንን እኔ ደግሞ ማርሻል አርትን ሶስት ሁለት ዓመት ከምናምን ሰርቻለሁ። እነዚህ የምታያቸው አንገ ወገቤ ላይ ያሰርኳቸው ቢጫ፣ አረንጓዴ ሶስቱ የሶስቱ ስላሴዎች ምስክር ናቸው። ሶስቱ ስላሴዎች ማለት ደግሞ የዓለም ሁሉ ንጉስ ናቸው። ስለዚህ እነዚህ ሶስቱ ስላሴዎች ሶስቱ ስላሴዎች ደግሞ ምን ይሰጡልኝ ከአብ ከወልድ ከመንፈስ ቅዱስ አንዱ በድንግል ማርያም የተወለደው ለኔ ደግሞ አስረኛ ዳንን ሰጠኝ ማለት ነው። አስረኛ ዳን በኢትዮጵያ ተገኝቷል ማለት እንችላለን፣ ወይም ደግሞ አስረኛ ዳን ተገኝቷል ማለት በእርግጠኝነት እንችላለን። ከአሁን በኋላ እጅግ ሀገራችን ላይ ምርጫ አይኖርም። ምርጫ የማይኖርበት ምክንያትም በቃ ኢትዮጵያ ከአሁን በኋላ በንጉስ ለምትተዳደረው፣ አብይ ከቻለ ይመራል፣ ካልቻለ ደግሞ ሌላ ይተካበታል። አሁን የማስጠንቀቂያ ጊዜ ነው የሚሰጥህ። ዶክተር አብይ አለቀ የምትለኝ እኔ ምን እንደማደርግ ታውቃለህ። እጅግ በጣም አንተ ጋር መጥቼ ባለፈው ስላሴ መጥቼ እንደ ሰገድኩብህ መጥቼ እያለቀሱ ነው የሚሰግድብህ። እያለቀሱ ይሰግድባለሁ አብ ወልድ መንፈስ ቅዱስ እያልኩ እያለቀሱ ይሰግድባለሁ። አብ ወልድ መንፈስ ቅዱስ መስቀል አይደል መስቀል ቤዛ ነው። መስቀል አይደል መስቀል ቤዛ ነው እያልኩ መጥቼ አለቅስብሃለሁ። ኃይል ያለው እግዚአብሔር ነው። ኃይል ያለው እግዚአብሔር ነው እያልኩኝ አለቅስብሃለሁ። አለቅስብሃለሁ መስቀል አይደል መስቀል ቤዛ መስቀል በኩል ለእንተናየህ

ሚዲያ ላይ የሆነ አምጭቶ ማሳየቱ ሆነ ቦታም አይሰጠውም ትርጉምም የለውም። እና እንዲያ ነገሮችን እንደ ቀል ባናየው ወንድማችን አኬን ያስገረመውን ነገር ላስደምጣችሁ። በቅድሚያ ግን ማርያም ሐዋርያቱ መቶ ሀያ ቤተሰብ ጴንጤ ናቸው አለ። ማን ቢል ጥሩ ነው? ፓስተር ጻዲቁ ፓስተር ጻዲቁ ማለት የፕሮቴስታንቱ ካውንስሎቹ አጠቃላይ በላይ ፕሬዚዳንት ማለት ለምሳሌ እኛ ብጹዕ ቅዱስ አቡነ ማቲያስ ፓትርያርክ እንደምንለው ብዙ ካርዲናልም ብለው ደግሞ በካቶሊክ እንደሚጠሩት ፓስተር ጻድቁም እንደዚህ ከፍታ የመጀመሪያውን እና ሀዋርያቱም መቶያን ቤተሰብ ጴንጤ ናቸው አለ። ከዛ አኬ ደግሞ እንደ ፍልፍሉስ መቼ ይቀልዳል ያለውን ቀልድ ደግሞ አሳያቸዋል። ሐዋርያት ጴንጤዎች ናቸው በሙሉ የጌታችን እናት ጨምሮ ማለት ጴንጤ ናቸው። ለምሳሌ ፓስተር ጻድቁ አብዶ ፕሬዚዳንቱ ማለት ነው፣ የካውንስሉ ምናምን ብቻ ሚስ ጻድቁ አብዶ እኔ በጌታ ምን ብሎ ቢናገሩ ጥሩ ነው ያሉት። መርገም ራሱ ከበሬ ይገ ማርያም ጴንጤ ናት እግዚኦ! የጌታችን እናት ማርያም ጴንጤ ናት። ረ በቅዱስ ሚካኤል ሐዋርያትን ጴንጤ ናቸው አሉ። ደቀም መቶ ሀያው ቤተሰብ ጴንጤ ናቸው። ቆይ በጌታ ካለ ላሰማችሁ፣ ሽንቅቅን ያሉ ጠላታችሁ እንደዛ አይሸማቀቅ የተሸማቀቅኩበት ደረጃ በጣም ከባድ ነው። ከሳቸው አልጠብቅም። የእውነት እኔ ጌታን በስማ ደቀ መዛሙርቱ ጴንጤ ናቸው፣ አስራ ሁለቱን ጴንጤ ናቸው ብለው እኔ ጭራሽ የጌታችን እናት ማርያም ጴንጤ ናት ሲሉ እኔ እመቤቴን ትንሽ ሸምቀቅ ነገር አልኩኝ። የምር ክርስቶስን እኔ እያካበርኩ አይደለም፣ ግን የሚያዘኝ ልርሳቸው የሚያዘኝ ይቅርታ ምናልባት እንትን የሚል ከሆነ ግን ክውን ያልኩት። እሺ ሰሟቸው። ግን ናቸው በሙሉ እናስተምረው ማለት ማነው ያለው? እሱ ብሏል። በጋሸው ሄሉ ትሰሩ አለች ሄሉ ያየሽና ማንው ያለው በሚለው ልትሰሪበት ይገባል። ይህኝን ሰው እንትን ብለሽ ሐዋርያት ጴንጤ ናቸው፣ የጌታችንን እናትንም ጨምራ ጴንጤ ናት። ማንው ያለው በሚለው በጋሸው ይሰራል ይሰራል፣ ያስፈልገናል እ ስም ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን። ኧረ በጌታ ስም ላስቀጥሎ ራሱ አልቻልኩም። ይሄን ቪዲዮ ስሜታዊ እያደረገኝ ነው፣ ስሜታዊ እያደረገኝ ነው። እንግዲህ ያው ምን እንላለን እኛ ግን መቤታችንን እንዲህ እንገልጣታለን። ከፈጣሪ በላይ ድንግል ማርያምን የሚደርስ ፍጥረት የለም። ዮሐንስ መጥምቁ እንኳን እምትውልደ አንስት አልቦ ዘይ አበዮ ተብሏል ለዮሐንስ ከሴቶች ከተወለዱት። ታዲያ ከሴቶች ከተወለዱት ዮሐንስ መጥምቁን የሚያክል የለም ተብሎ ይነገርለታል። ለምን ይመስላችኋል? አምላኩን ለማጥመቅ ስለበቃ እኮ ነው። ታዲያ የወለደችው ማን ይተካከላት? አላስቡ እመቤታችንን የሚያክል ፍጥረት የለም እንጂ እንቁ ናት። መጽሐፍ የሚላ ትምህርታችን እንቁ ነው። እንቁ አፈር በተፈጠረ ጊዜ የተፈጠረ ነው። ለብቻ እንቁ በዚህ ቀን ተፈጠረ አይባልበት። በስነ ፍጥረት ታሪክ አፈር ሲፈጠር ተፈጠረ፣ ግን እንቁ ለብቻው ተፈጠረ አይለም። አፈር ነው፣ ነገር ግን የአፈር ባህር የለውም። አፈር ጽሉም ነው፣ ቆሪር ነው፣ ቀዝቃዛ ነው፣ ጥቁር ነው። እንቁ ግን በጨለማ የሚያበራ ነው። ድንግል እንቁ ናት። አፈር ነች፣ ግን እንቁ ናት። እምጽቡር ጽሩ የገብራ የሃይማኖት አበው ሊቅ ንጽሕት አፈር ይላታል። ከአፈር መካከል ንጽሕቷን ሰራት ይላታል። ሰው ሁሉ አፈር ነው። ተዘከረ ግዚኦ ከመ መሬት ነህነ፣ እኛ አፈር እንደሆነን አስብ ይላል መዝሙረኛው ዳዊት። ሰው ሁሉ አፈር ነው። ነገር ግን እመቤታችን ከአፈር ውስጥ የተገኘች እንቁ ናት። የአዳም ባህሪ ያላጠቃት፣ የጥቃቱ ባህሪ ያላገኛት፣ የውድቀቱ ባህሪ ያላገኛት፣ የአዳም ውድቀት ያልደረሰባት እመቤታችን፣ በልተው መምህር ጳውሎስ እመቤታችንን የገለጡበት መንገድ ነው። ቤተ ክርስቲያንን ደግሞ እንዲህ በማለት ክርስቶስን ትገልጣለች። በተለይ በመጽሐፍ ቅዳሴ ሞቱን በሚመስል ሞት ከሱ ጋር ከተባበርን፣ ትንሳኤውን በሚመስል ትንሳኤ ከሱ ጋር እንተባበራለን የሚልም አለ። ሌሎችም የሚነገሩ ነገሮች አሉ። ከዛ ጋር በተገናኘ ያሉትን ነገር በስፋት እንዲህ ይለናል። ቴካትር እንመለስ። ሞቱን በሚመስል ሞት ከተባበርን፣ ትንሳኤውን በሚመስል ትንሳኤው እንተባበራለን ወይም ከእሱ ጋር እንነሳለን ይላል። እንዴት ነው ሞቱን በሚመስል ሞት እንተባበረው? የክርስቶስን ሞት እንዴት አድርገ ነው የምንተባበረው? ቆንጆ ናቸው ጥያቄዎች። የሚገርም ሮሜ መልእክት ምዕራፍ ስድስት ቁጥር አምስት ላይ ነው ያለው ይሄ። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሳኤውን በሚመስል ስልሳይ ከእርሱ ጋር እንተባበራለን። የመጀመሪያው የሚመስል ነው። ከእርሱ ጋር በሚተካከል ሳይሆን በሚመስል ምሳሌያዊ መሆኑን ተረዳልኝ። ሁለተኛው ጌታ ራሱ የሚወደኝ ቢኖር መስቀሌን ተሸክሞ ይከተለኝ፣ ነው የሚለው። መስቀል ያለው መቼም ያው የእንጨት መስቀሉን ተሸክመ አገር ለአገር አዞርም መከራ፣ መስቀሉን እየተዘከረ በልብ ነው። አሁን ይሄ የራስ ቅል በሚሉት ስፍራ ነው የሰቀሉት አይደለ? ዮሐንስ ወንጌል 19 ላይ የራስ ቅል ነው ቀራኒው ማለት የራስ ቅል ነው በእግሪ ከዛ ጎልጎታ፣ የራስ ቅል አዳም የራስ ቅሉ እዛ ስላለ ስለተቀበረ፣ ያው እዛች የራስ ቅሉ ቦታ ላይ ነው መስቀሉ የተተከለው እና ደሙም ነትዋል ነው ይባላል። ትልቁ ኮንሴፕት ግን እንደሆን ታቃለ፣ በእኛ የራስ ቅል ላይ ነው ጌታ የተሰቀለው። በስነ ስቅለቱን በህሊናችን መሳል ነው መጀመሪያ። መተባበር ማለት እሱ ነው። ሞቱን በሚመስል ሞት ማለት በቃ ሁልጊዜ ህማማት ላይ ኪራ ያላ ሲሆን እያልክ እስከ አስራ አንድ ጾመ ራስን አስጨንቀ ማሰብ እንደው እንደነ መባጽዮን እንደነ ዮሐንስ ኤክስትራ ኮሚትመንት ከቻልክ ማድረግ ካልቻልክ ደግሞ ማመን መዘከር። እሱም ነው። ገና ወደ ጥምቀቱ ክርስትናው ስትቀላቀል እኮ ገላቲያ መልእክቱ፣ ቆላሲስ መልእክቱ ላይ ቅዱስ ጳውሎስ ብሎታል። ራሱ አይደል ያለው ሞቱን በሚመስል ሞት ይተረጉምልሃል። በጥምቀት ከእርሱ ጋር ተቀበራችሁ ይላል። ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ በጥምቀት ከእርሱ ጋር ተነሳችሁ። ገና ውሃ ውስጥ ጥልቅ ስትል አየር ሲያጥር የሞቱ ምሳሌ ነው። አየር ማጣትና መሞትን በሚመስል ሞት ተባብረው ነው ስትወጣትን ሳይሆን የምትተባበረው ሶስት ጊዜ መሆኑ እንሞታለን እንነሳለን። ዳግመኛ የሚለው ምሳሌ ያለው ገና ስትጠመቅ ጀምሮ እሱ ነው ምሳሌ ነው በሕይወት መግለጥ መከራም ከመጣ ስለ ስሙ። ለምሳሌ ቅዱስ ጴጥሮስ ተዘቅዝቆ ነው የተሰቀለው አይደል? ብዙዎቹ በእሳት ነደው፣ በሰይፍ ተመትረው፣ ምስክርነታቸውን በደም አትመው ስለዚህ እንደዚህ አይነት ዋጋ የሚያስከፍል መከራ እንኳን ቢመጡ ቢመጣባችሁ ምሰሉኝ ነው እያለ ያለው። ቅድም እንዳልከው ደግሞ ብዙ መስቀል አለ፣ ብዙ ችንካር አለ በዚህ ዓለም አይደለም ሳይኮሎጂያይዝ የሚያደርግህ ብዙ ነገር አለ። በዓለም ሳላችሁ መከራ አለባችሁ አይዟችሁን የዓለምን አሸንፍ ያለው ያለው እኮ ዓለም የተባለ ትካዛ ዓለም ብዙ ኤለመንት አለ። ስለዚህ አጌንስት ሃይማኖት አጌኒስት ክራይስት ብዙ አለማዊ ነገሮች ሲቸነክሩ መታገስ መቀበል ለሚቸነክሩህ መጸለይ እሱን መምሰል ማለት ሰው አይደል። ስለዚህ ግራሃን ሲሰጡ ቀኝን መስጠት ይሄን ይሄን ሁሉ ነገር። ስለዚህ ሜታፎሪካልም አክቹዋሊ ኤለመንትም አለው ከጥምቀት ብቅ ጥልቅ ታው ጀምሮ ከህይወት ውጣ ወረድ ጀምሮ ፍጥጥ ያለው መከራ በሰማእታት ሲመጣም ልክ እንደ ፖሊካርፖስ እንዴ ጌታ ያልከዳኝም ከ86 አመት አንድም ቀን አልከዳኝም፣ እኔን ያልከዳውም ብሎ ሳት ላይ የመወርወርን ኮሚትመንቱላ የሚያጠቃልል ነው። ስለዚህ ሞቱን በሚመስል ሞት በእንደዚህ ከተባበር ነው፣ ነገ ደግሞ በትንሳኤው እንተባበራለ። በነገራችን ላይ በህይወትም ትልቅ ትልቅ እንትን ነው እና ለምሳሌ አሁን አንተ በታመምክበት ሎስት ፖይንት ላይ በነበርክበት ጊዜ የተባበረ ሰው የትንሣኤ ተካፋይ ሲሆን ደስ ይላል። ስኬት ላይ መጥቶ ሲያሸረግድ ያስጠልሃል። በታመምክበት ሰው በምትፈልግበት ዮሐንስን በምትፈልግበት ሰዓት የሌለ ሰው ደስ አይልም። ግን አብሮ በመከራውን በውጣው በወረዱ ሚስትም በለው እናትም በለው አባትም በለው ጓደኛም በለው የትንሣኤ ተካፋይ ሆናል። ይሄ እንደውም ሪል ላይፍ ኢንስፓይሬሽን ነው እና ከሱ ጋር ከተባበርን ወርዝ ያደርጋል ማለት ነው ትንሣኤ ላይ መተባበራችን ማለት ነው እና ከዚያ ከጥምቀት እስከ ሞት ድረስ የሚገለጥ ነገር አለው ይሄ እንግዲህ ከሞቱን በሚመስል ሞት ከእሱ ጋር ከተባበርን ትንሣኤን በሚመስል ትንሣኤ ከእሱ ጋር እንተባበላለን። ቅዱስ ጳውሎስ በሮሜ መልእክቱ ላይ ያስቀመጠውን ነው በስፋት የተነጋገሩት፣ እና ደስ የሚያሰኝ መልእክት ነው። መጋቤ ሃይማኖት መምህር ተስፋዬ ሞሲሳ የተደበቀውን ገመና ሚስጢሩን አጋልጠውታል። ንካተ ጠዋት ከቅዳሴ በኋላ ሙሉ ወንጌል ኮንፈረንስ ስላለ ሂዱ ብሎ ቄሱ ማስታወቂያ የሚናገርበት ደረጃ ላይ ደርሰን ነበር ነው ቤተክርስቲያንን የማያውቅ አንድ ምእመን ከብዙ ሴቶች መካከል እናቱን እንደማይለይ ሰው በወቅቱ የተናገሩትን አባትም አባትም ላይ ለመወያየት ቀጠሮ ይዟል። እንደ መምህር የሚጠብቁት ነገር አለ። እኔ ኦርቶዶክስ ነኝ ብሎ በዚህ ስም ተሸፍኖ የመጣ ጽንፈኛ ፕሮቴስታንት ማለት ነው። ክርስቲያኒ አሁናዊ ሁኔታ በትክክል የተሐድሶውን እንቅስቃሴ የመገዳደር አቅም አለው ወይም በነገራችን ላይ የተሐድሶው አንዱ አንዱ ከባድ ይሉኝ ታቢ ስምንትና በጣም ደረቅ ሐሰተኞች ነው። በቅዳሴያችን ጸሎት የተቀመጠው የነገስታቱን ነገስታቱ ልቡና መልስ እንጂ አጥፋው የሚል የለም። ኖ ተጽርቅ እናንተን ሰው እንዲቀበለው ተጠቅሞባቸዋል እንል እንችላለን። በዚህ ደረጃ ቤተክርስቲያን የሚገለበሹ ከመኖር እኔ የምለው አርፈው ምምህኖ ነው ቢኖሩ ለነሱ የተሻለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መታደስ ያስፈልጋታል የሚሉ ድምፆች ከቤተክርስቲያኗ ውስጥ ወይም ደግሞ ከልጆቿ ወጥተው እንደነበር ይታወቃል። ከዛ በኋላም ግን ከቤተክርስቲያን ተወግዘው እንደወጡም እንዲሁ ይታወቃል። ከቅርብ ጊዜ ወዲህ ግን ያ እንቅስቃሴ እንዳላቆመና አሁንም በስፋት እንዳለ የሚያመላክቱ ጉዳዮችን እያየን እንገኛለን። ከዚህ ጋር በተያያዘ እንግዲህ ከቤተክርስቲያኗ መምህር ጋር ዛሬ ቆይታ እናደርጋለን። በእርግጥስ የተሐድሶ እንቅስቃሴ አሁንም አለ ወይ? ቀድሞ የነበረው የተሐድሶውያን እንቅስቃሴ ምን ይመስል ነበርና ሌሎችም ተያያዥ ጥያቄዎች እንዲመልሱልን መጋቤ ሃይማኖት መምህር ተስፋዬ ሞሲሳን ጋብዘናቸዋል። እንግዲህ በሀሌታ ቲቪ ላይ ገብታችሁ ተከታተሉ። መጋቤ ሃይማኖት መምህር ተስፋዬ ሞሲሳ የታደሰው መናፍቃን እንቅስቃሴን በገሀድ ገልጠዋል ማለት ነው። በዛው ሀሌታ ላይ ደግሞ እኚህ መምራችን አቡነ ገብርኤል ብቻ አይደሉም የመንፍቅና አወዛጋቢ ትምህርት ያስተማሩት አቡነ በርናባስም ጭምር ናቸው እንጂ ይላሉ። ይካተል እኔ በሊቃነ ጳጳሳት ደረጃ አወዛጋቢ ትምህርት እያስተማሩ ያሉ አባቶች አሉ። አቡነ ገብርኤል ብቻ አይደሉም። አቡነ ባርናባስ ከዚህ በፊት ኢየሱስ አማላጅ ነው ብሎ አስተምረዋል እዚሁ በወለ መድኃኒዓለም አውደ ምሕረት ላይ ህዝቡን ግራ እስኪያጋቡ ድረስ አስተምሯል። እኔ አሁን ቅዱስ ሲኖዶሱ የአቡነ ገብርኤልንም ጉዳይ ሲያይ እንዲህ አይነት ትምህርቶችን የሚያስተምሩ አባቶችን ቁጭ አድርጉ፣ ካልሆነ በነገራችን ውሳኔ ያስፈልጋል ይሄ በትክክለኛው መንገድ የኦርቶዶክስ አቡነ በርናባስ ከአያ ስጋ ጋር በጣም መነጋገር ነበር። የአያ ስጋ ይባላል በጣም የወረደ ትምህርት ነው። ምንም እዚህ ግባ የሚባል አይደለም። ነገረ ክርስቶስ ላይ አሜሪካ ሆነው እዚህም ኢትዮጵያ መተው። አሁንም በነገራችን አቡነ ገብርኤል ሲያስተምሩ ነበሩ፣ ቁጭ ብሎሳቸው አቡነ ባርናባስም ነበሩ፣ ዘፍኖ ተጽርቅ አዳራሽ ላይ እንዴት ተመጋገቡ? አዎ ይሄ ትምህርት ሰጡ እኮ አቡነ በርናባስም ነበሩ ነበሩ ይሄ ትምህርት ሰጡ። እዛ ቪዲዮ ላይ እኮ አለ ይሄኛው ትምህርቱ። በነገራችን ይሄ ሌላኛው ክፍል አለ፣ አቡነ በርናባስ ያሉበት ትምህርት አለ። ጥያቄ እንዳልወጣ እንጂ ለጥያቄ እንዳልወጣ እንጂ እነዚህ አሁን የተጠቀሱ ስማቸው አባቶች የእውቀት ማለት ችግር እንደሌለባቸው ነው የሚነገሩ በጣም የተማሩ ሁን ከአሁዳችን እንዳንወጣ እንጂ አባ አቡነ በርናባስ አቦ ለትንሣኤ ተብለው በነበሩበት ጊዜ ማህበረ ቅዱሳን ስማጽርቅ ላይ ወጥተዋል። ቶሃን በልተን ብንቀድስ ችግር የለውም የምልህ ገና ሞኖክሲ የሆነው አልሞስት እኮ ለውግዘት በተቃረቡበት ነው እንግዲህ ሲኖዶሱ መከፈል ምናምን ምናምን ጳጳስ አድርጓቸው ዛሬም ያን ትምህርታቸውን እዞ ነው ያሉት ስለዚህ እውቀት ማነት ሳይሆን በፍጹም እውቀት ማነት ሳይሆን ትፍኒት እየሠሩት ያለው ኧረ በደንብ ይሄ ምንም ጥያቄ የለም እ የእውቀት ማነስ አቡነ ባርናባስም ጋር አቡነ ገብርኤልም ጋር ለብዬ አላምንም አላምንም የእውቀት ማነስ እንዴት ይሆናል ይሄ ቱሃን በልተን ብንቀድስ ችግር የለውም ከእውቀት ጋር ይገናኛል ይሄ ይሄ እኮ ሆን ብሎ ተዋህን በልተ ክርስቶስን ስጋና ደም ብትቀበል ችግር የለውም የሚል ጳጳስ ቤተ ክርስቲያኒቷ ተሸክማ አጀንዳ አድርጋ መዋየት ሲገባት፣ ኋላ ምንኩስና ነበር። አሁን ጳጳስ ሆኖ ኢየሱስ ክርስቶስ አማላጅ ነው ብሎ ያምናሉ። አሁን አቡነ ባርናባስ ይሄ ቤተ ክርስቲያኒቷ ትምህርት ነው አይደለም? ይህን አጀንዳ አድርጎ መዋየት አለበት ስኖዶሱ አባ ገብርኤልን፣ ጉዳይ ሲዝ ይህን የመሳሰሉ ጉዳዮችን ይዞ አብሮ መወያየት መቻል አለበት። ይሄ ግድ ስለሆነ ማለት ነው። ስለዚህ ውጭ ያለው ሰዎች የሚያራግቡት እኔ ሁለት ጉዳይ ይመስለኛል። አንደኛ ቤተክርስቲያኒቷ ሀዲዷ ስታለች ለማስባል ይኸው ትልልቅ አባቶቻችሁ እንኳን ይሄን ነው የምጠቀሙት እናንተ እንዲህ አትሉም እያሉን ነው። በነገራችን አትሉም እንዲህ አታስተምሩ እኛ የምን እኛ አንተ እየኖርክበት ያለውን እያስተማርክ ያለውን ሕያው በሆነው መስዋዕቱ፣ በቅዳሴው እያሳየ ያለውን ትምህርት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 በነገራችን አጀንዳችን ውጭ ያወጣናል እንጂ በመዋቅር ውስጥ ያሉ ከቤተ ክርስቲያኒቷ ደሞዝ የሚበሉ እንግዲህ ይሄኛው መምህራኖቻችን በብፁ አቡነ በርናባስ በብፁ አቡነ ገብርኤል ላይ እንዲሁም ብፁ አቡነ ፊሊጶስን በአንዶት ያስተማሩትን አስተምሮ አንስተዋል። በይበልጥ አሁን ጳጳሳት ሆኑ ሰባኪ ወንጌል ሆኑ መነኩሴ ሆኑ ካህን ሆኑ ዲያቆን ሆነ እከሌ ሆነ ዘማሪ ሆነ የሚባል ነገር የለም። የቤተ ክርስቲያን ዶግማና ዶግማ የሚሻር የሚለወጥ የሚቀየር አይደለም፣ ፍጹም ጽኑ ሆኖ የሚቀጥል ነው። እና ማንም ቢናገር ከቤተ ክርስቲያን በታች ስለሆነ የሚዳኝበት የራሱ የሆነ መስፈርት አለው። ብፁዕ አቡነ በርናባስም ጉዳያቸው ተይዟል። ብፁዕ አቡነ ገብርኤልም አሁንም ጉዳያቸው ተይዟል። ብፁዕ አቡነ ፊልጶስም የተመረመሩ ይገኛሉ። ማለት ያስተማሩት አስተምህሮ ማለት እዚህ በአጠቃላይ በብፁዓን አባቶች ላይ የሚወሰን ውሳኔንም እኛም በአስቸኳይ እናንተ እናስደምጣለን። የእግዚአብሔር ከተማ ለምን ተባለች? እመቤታችን ቤታችን እመ አምላክ ኩራጅት አምላክ አቁራጅ ሳሊ ተምረት ቤዛዊተ ኩሉ ዓለም ድንግል ማርያም የእግዚአብሔር ከተማ ትባላለችና ለምንድን ነው የተባለችው? ይሉናል ርዕሰ ሊቃውንት አባታችን አባ ገብረ ኪዳን የእግዚአብሔር ከተማ ማለት ምን ማለት ነው? በነገራችሁ ላይ አንድ እንደኔ ያለ ሰው ዝም ብሎ ደርሶ የእግዚአብሔር ከተማ አይባልም። ትንሽ ያላት እንቅልፍ የላት እንደሚባለው፣ አንደኛ ቆሮንቶስ ምዕራፍ ሶስት ቁጥር አስራ ስድስት ላይ እናንተ የመንፈስ ቅዱስ መቅደስ ናችሁ ይላል ብሎ ሊጠቅስ ነው አንዱ ሩጦ እንደዚህ ነው የሚለው። በነገራችሁ ላይ መናፍቃን እኛ አንድ ጥቅስ ስንጠቅስ ያኛውን የማናውቀው ነው የሚመስላቸው የጅል ነገር፣ እናውቀዋለን፣ ጠፍቶን አይደለም። ያኛው ይሄኛው በንስሐ ነው የእግዚአብሔር ከተማ የተባለችው። ምናል ከእግዚአብሔር ውጭ ወደ እሷ ምንም ነገር ገብቶባት የማያውቅ ማለት የሚያስደንቅ እኮ ይሄ በድንግልና መጽነሷን ብቻ አይደለም፣ ህሊናዋ ውስጥ ራሱ ከእግዚአብሔር ውጭ ምንም ሐሳብ ገብቶባት ማያውቅ? አይገርማችሁም? አይገርማችሁም? ሐሳቡ የታጠረለት ፍጡር የት ይገኛል? እስኪ የፈለገ እገሌት ድንግልናት እገሌ ድንግል ነው ይባላል። በሐሳቡና በሐሳቧ ግን ስንቱን ነውታል። በሐሳባችን ስንቱን በድለናል። ድንግል ማርያም ግን ሐሳቧ የታጠረ ቅዱስ አትናቴዎስ የገለጣት መንበር የምትገልጠው እሷን ነው። መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት። አቤቱ መንበሩን በእሳት ያጠረ እንዳንተ ያለው ማን ነው? መንፈስ ቅዱስ የጋረዳትናትና ፍጹም ንጽሕት፣ እርግማን የሌለባት፣ መርገም ያልወደቀባት፣ ምልአተ ኃጢአት ያላገኛት፣ ቃሏ ቅዱስ ቅዱስ፣ ድንግል ሐሳቧ ድንግል ስጋ ድንግል ልቡናዋ ድንግል የሆነች እመቤታችን ለዚህ ነው በስድስተኛ ወር ገብርኤል መልአክ ወደምን ምን ድንግል ሄደ ነው የሚለው በሉ እንጂ ለእግዚአብሔር ወደ ታጨች ወደ ምን የሚለው ወደ አንዲት ድንግል ለምንድነው አንድ ድንግል የሚላት እንደ እሷ ያለ ድንግልና ያለው ማንም የለም? ስጋው ድንግል ቢሆን አፉ አይደለም አፉ ድንግል ቢሆን ሀሳቡ ድንግል አይደለም ሁሉ የተሞላላት እመቤታችን እመቤታችን ናት እግዚአብሔር ደግሞ በንጹህ ነው የሚያጥረው። ንጹህ ስለሆነችን መቤታችን አደረን አቀባበር አቅሊቶስም ከርሰማ መንፈስ ቅዱስ ከእናቷ ማሐፀን ጀምሮ ጠበቃት። ወኢረኩሰት በምንትሪ እምዘፈጠራ ከፈጠራትም ጀምሮ ምንም በምን አላደፈችም። እንዴት ሆና ነው ከሰው ተገንታ የሰው እርግማን ያላረፈባት? ከመእም ፅቡር ጽሩ ገብራ ጭቃ ወርቅ ከጭቃ ሲገኝ ጭቃው እንደሌለበት ሁሉ ከተረገመው ከአዳም ልጅ ባህሪ ስትወለድ እርግማን ያላገኛት ንጽህት ዘር። ጽጌ ሃይማኖት ዘፀገየት በማዕከል አሷክ ይላታል ቅዱስ ያ በእሾህ መካከል አብባ የተገኘች የሃይማኖት አበባ። ጽጌረዳውን እሾህ አጥሮት አበባው ላይ ግን እሾህ የለም። በተረገመ ሰውነታችን ውስጥ ከተረገመ ሰዎች ተወልዳ ርግማን የሌለባት አበባ እመቤታችን ነው። የመጨረሻውን አንድ ነገር ልንገራችሁ። እመቤታችን ሔዋን ምን አላደረገችም፣ ድንግል ነበረች። ይሄን ያስተማረው ማነው? ድንግል ማርያም በድንግልናዋ የዋን የሔዋን ጠበቃ ሆነች። ቅዱስ ዮሐንስ አፈወርቅ ነው እንዲህ ያለው። ያቺ ድንግል ነበረች፣ ድንግልናዋን ግን አፈረሰችው። ለምን? ድንግልናዋን ለዲያብሎስ ጆሮ በመስጠት አፈረሰች። ይችኛ ይቱ ድንግል ግን የመላኩን ቃል በማመን ድንግልናዋን ጠበቀች፣ አንጠበቀች? ስለዚህ ይሁን ቢዘዋለ የተቀደሰችው ምድር ናት። ኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ ምን አለው? እግዚአብሔር ሙሴን፣ ሙሴ የቆምክባት ምድር የተቀደሰች ናትና፣ እና ጫማህን አውልቃ፣ የተቀደሰች ምድር የቆምክባት ምድር የተቀደሰች ናት። ኦሪት ዘፍጥረት ምዕራፍ ሶስት ቁጥር አስራ ሰባት ላይ ግን ምራፍ ምን የሚል ቃል ታገኛላችሁ? አዳም መሬት አንተ ወትገብ ውስጥ መሬት መሬት ነህ፣ ወደ መሬትነት ትመለሳለህ። እርግም ተትኩን ምድር በኢንቲያከ ምድር በአንተ ምክንያት የተረገመች ትሁን ሶከዋ ሜከላ ለውቁልከ እሾውና ሜከላ ይብቀልብህ አለው። ምድር በአንተ ምክንያት የተረገመች ትሁን አለው። ምድር ሙሴን ደግሞ የቆንክባት ምድር የተቀደሰች ናት አለው። እንዴት ነው ምድር የተረገመች ከሆነች የተቀደሰች ምድር የተገኘችው? በተረገመ ምድር ውስጥ ሙሴ የቆመባት መሬት የተቀደሰች እንደተባለች በተረገመው ሰውነታችን መሃል እርግማን ያላረፈባት የተቀደሰችው አማናዊ ሊቀ ካህነታችን ንጉሳችን ኢየሱስ ክርስቶስ የቆመባት ቅድስቲቱ ምድር ድንግል ማለት ለርዕሰ ሊቃውንት አባ ገብረ ኪዳን ቃሌትን ያሰማል የተወደዳችሁ ድቤሰቦቻችን የዛሬ የቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ ለመላው ዓለም እንዲዳረስ ላይክና ሼር ማድረጋቸውን እንዳይዘነጋ እያልኩኝ ተሰናበትኩኝ። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።